የኢትዮጵያ የአእምሯዊ ንብረት ጥበቃ ባለስልጣንና የሙዚቃው ጉዳይ የሚመለከታቸው ባለሙያዎች በቅርቡ ስለሚጀመረው የሙዚቃ የሮያሊቲ ክፍያ የተለያዩ ነጥቦችን ሲያነሱ ነበር። ይህን የሙዚቀኞች የመብት ጥሰት ለማስከበር ደግሞ ረዥም ርቀት ከተጓዙት ሙዚቀኞች መካከል ሙዚቀኛ ሀይሌ ሩትስ አንዱ ነው። ስለዚህ ሂደት እንዴት ነው ወደ ተግባር የሚውለው የሚለውን ነጥብ ልናነሳ ወደናል። ከእርሱ ጋር ቆይታ እናደርጋለን። አብራችሁን ሁኑ። አመሰግናለሁ ሀይሌ ስለተገናኘን። እኔም አመሰግናለሁ። ከሮፍናን ኮንሰርት በኋላ ተገናኘን አይደለ? ከጥቂት ወራት በፊት ነበረ ኮንሰርቱ። በጣም የገረመኝ ነገር ለአንተ ከሌሎች ጋር ዱዬት አድርጎ መስራት ብዙ ጊዜ የቆየህበት ነው። መድረክ ላይ ግን የተለየ ነበረ ድባቡ። ሰውም፣ አንተም ኢነርጂ፣ ሮፊም እንደዛው የነበራችሁ ስሜት በጣም የተለየ ነበረ እና ምን አይነት ስሜት ነበር ውስጥ ከሚለው ከሱን ጀምር ያው ሙዚቃ የ የብዙ ሰዎች ውጤት ነው። የአንድ ሰው ብቻ አይደለም። ከሮፍናን ጋር ያለን ግንኙነት ኖርማሊ ከሙዚቃም ውጭ ያሉን ነገሮች ምናምን ሁሉ እዛ መድረክ ላይ ያሉና በቃ ወደኋላ ነው እንደውም ያስታውስ ነው ስንገናኝ ጀምሮ ኤልያስ ጋር የነበረን ነገር ምናምን ሁሉ ነው ያወራ ነውና ፐርሰናሊ ያለሽ ግንኙነት ነው መድረክ ላይም አብሮ የሚወጣው አልበሙም ላይ ስለተሳተፍክ ካብ ኖር የሚለው ሙዚቃ ላይ ያለው አብረን እና እሱ ብቻ ሳይሆን መድረክ ላይም ጥሩ የሚሆኑት ነገሮች በግል ህይወታችን ግንኙነታችን ላይ ያለው ነገር ነው፣ መድረክ ላይ አብሮ የሚወጣው እና አሪፍ ነበር። እንግዲህ በጣም በትኩረት ዛሬ የምናነሳው ብለን የተገናኘነው ሮያሊቲ ክፍያ በተመለከተ ነው። ሮያሊቲ ክፍያ ሂደቱ ላይ እንግዲህ ብዙ ጉዞውን ከተጓዙት ውስጥ አንዱ አንተ ነህ። ኤልያስ አሉ ነፍሱን የማረውና ሄኖክ ማህሪ ስቅራዲስ ብዙዎቹን ማንሳት እንችላለን። እንዲያውም ማስታውሰው ሮያሊቲ ክፍያን በደንብ ሰው ሳይረዳው ሙዚቀኛው ራሱ ሳይረዳው የኮፒራይት መንታብ ነው፣ ብዙ ሰልፎች ይደረጉ ነበረ፣ ሲዲዎች ይቃጠሉ ነበረ በየአደባባዩ ታስታውስ ከነበረ እና ግን ይሄን መረዳቱን የሮያሊቲ ክፍያ ምንድን ነው የሚለውን መረዳቱ ከቅርብ ጊዜ ወዲህ ከቅርብ ዓመታት ወዲህ ነበረ። በትግል እናንተ ስታስተምሩ በየግንዛቤ ማስጨበጫ መድረኮች ስታዘጋጁ ማስታውሰው፣ እና ያሬድ ሙዚቃ ትምህርት ቤት የነበረውን መድረክ ማንሳት እንችላለን ለምሳሌ አይደል። ምን አይነት ሂደት ነበረው? እስኪ አሁን የደረሰበትን እናነሰዋለን፣ ግን ምን አይነት ትግሎች ነበሩት የሚለውን ጥቂት እስኪ ናስታውስ። ዋና ዋናዎቹ እኛ ይሄን ነገር ይዘን ስንነሳ በአጋጣሚ ነው ያው ችግር የሚያስነሳ ችግር ማለት ምንድን ነው? ስራዎቹ በወቅቱ የዛሬ ስምንት ዓመት ይመስለኛል ይሄ ነገር የጀመረው፣ ሰባት ስምንት ዓመት ነው የጀመር ነው ሀ ብለን ሁሉም ነገር አንደኛ ከሙዚቀኛው ቁጥጥር ውጭ ነበረ። ህግ ያስቀመጠልን መብት አለ፣ እኛ ደግሞ የምንጓዝበት መንገድ ነበረ። እና ያ መንገድ ብዙ ባለሙያን አጥፍቷል ማለት ነው። አለማወቅም ስለነበረበት ማለት ነው። ስለዚህ በተለይ ሽያጭ ነበር የሚያሳስበን ለምን ሽያጩ ስለተዘጋ ማለት ነው የሙዚቃ መሸጫው አውታር ምናምን ነው ካሬ ደረጃ ነበር። አፕሊኬሽን ስራ ምናምን ስራ በዩሴሲ ዲሸት ከቴሌ ጋር ከምና በሚባልበት ሰዓት ነው እንግዲህ ይሄ የሪያሊቲ ጉዳይ የታወቀው ማለት ነው። ምንድን ነው የማ በትክክል ምናልባት ስቴክሆልደር ሊሆኑ ይችላሉ እንጂ በትክክል ማደራጀት ግን ደረጃ የማይገባቸው አካላቶች ይዘው ሲያደራጁት ነበር ያገኘ ነው ማለት ነው። ሶ ይሄ በዚህ ነው አንዱ መነሻ ማለት ነው። ያኔ ኤልያስ አለ እነ ማዲንጎ አሉ እነ ታምራት ነበሩ ብዙ አሁን ያው ያለም አለ የሌለም የለም። እና ይሄን ነገር ስናነሳው ከአንደኛ ከህገ ወጥ ያለውን አካል እጅ ላይ ነው ያለው ህግ የሚለው እንደዚህ ነው። በዛው ወቅትኛ ኦልሬዲ ህጎቹን እያየን እያጠናን ስለነበር፣ ሁለተኛ ነገር ደግሞ ጥያቄያችን ሙዚቃ እራሱን ችሎ የራሱን መብት የራሱን ሮያሊቲ ከሚገባው አካል መሰብሰብ ይችላል። ስለዚህ ሙዚቃ ራሱን ችሎ መቋቋም አለበት የሚል ነው ያነሳነው ጥያቄ። እነዚህ ሁለት ጥያቄዎች የነበሩትን እስከ ዛሬ 50 ዓመት ምናምን የሚቆጠረውን ሂደት የነበረውን ሂደት በጣም የተፈታተኑ ጥያቄዎች ናቸው። ለምን ሙዚቀኛ ሲጠራ ይመጣል? ስለመብቱ ጉዳይ የሚያገባው ሌላ ሰው ነው፣ ሌላ አካል ነው የሚወስንበት፣ ሌላ አካል ነው። እሱ በሙያው አይወስንም። ስለዚህ ይሄ ጥያቄ እንዴት የሚል ነገር አስነሳ ማለት ነው። እነማን ማን ናቸው ይሄን ጥያቄ የሚጠይቁት የሚል ሮያሊቲ ምንድን ነው የሚለውን ሰው በጣም አሁን ተረድቶታል ማለት እርግጠኛ መሆን አልችልም ጥቂት እስኪ ንገር ንገረን ምንድን ነው ሮያሊቲ ማለት ሮያሊቲ ማለት አንድ ሙዚቃ ተሰርቶ ወደ ገበያ ሲወጣ ከዛ አንቺ ያንን ሙዚቃ ገዝተሽ ቤትሽ መስማት ትችያለሽ ኦልሬዲ ለዛ የሚገባውን ክፍያ ፈጽመሻል ሮያሊቲ ማለት ግን ይሄ ሙዚቃ እኔ ገዝቼ ወስጄ ለምሳሌ ባር ቢኖረኝ ባሬ ውስጥ አጫውተዋለሁ ማለት ነው የማጫወተው ምንድን ነው እዛ ውስጥ መጠጥ ይሸጣል ምግብ ይሸጣል የተለያዩ ነገር ይሸጣል ትርፍ አገኝበታል ያንን ትርፌ ለማግኘት ከምጠቀማቸው መሳሪያዎች አንዱ ሙዚቃ ነው ማለት ስለምን ሰው ወደ ክለብ ወደ ባር ወደ ሆቴል ወደ ምን ሲሄድ አንዱ የሚፈልገው ነገር ይሄ ስለሆነ ማለት ነው ስለዚህ ለሱ የሚከፈል ማለት ነው ለሱ አገልግሎት ለምን ይሄ ሙዚቃ ቤት ውስጥ አንድን ግለሰብ ከማዝናናት አልፎ ቢዝነስ ቦታ ላይ ትርፍ የሚገኝበት ቦታ ላይ እንደ አንድ ግብአት ሆኖ እያገለገለ ነው ማለት ነው። ስለዚህ ለዚህ የሚከፈል ነው፣ የአገልግሎት ክፍያ ነው። ሮያሊቲ ማለት ነው ሙዚቃ ሮያሊቲ ሲባል ማለት ነው። እንግዲህ ሮያሊቲ እንዲኖ ካልን ይሄን አገልግሎት የሚጠቀሙ ወይም ሙዚቃን ለተለያየ ነገር የሚጠቀሙ አካላት አሁን ቅርብ ከጥቂት ወራት በኋላ ክፍያ ይጀምራሉ ተብሏል። በተለይ ሂደቱ ከአእምሯዊ ንብረት ጽሕፈት ቤት ጋር ነው በደንብ በስፋት ስትሄዱ የነበረው አይደለም? ሮያሊቲ ክፍያ ሳስበው አሁን ከምታነሳው ሀሳብ አንጻር ሳየው ጊዜ የሚገድበው አይመስለኝም። ጥያቄ ሁሌ የሚኖር ነው ቴክኖሎጂ ስለሚዘምን ብዙ አዳዲስ ነገር ስለሚመጣ ማለት ነው። ግን አሁን ሚዲያዎች ሙዚቃ እንደት ላይ ጥቅም የሚጠቀሙ ሰዎች አካላት ክፍያ ይጀምራሉ ሲባል አንዳንድ ጥያቄዎችን ሰምቻለሁ። ለምሳሌ በውጭ ዓለም ኤምቲቪ ላይ አንድ ድምፃዊ ወይ ካኒስት ለምሳሌ ድሮ ሙዚቃው ተጫወተ ማለት እንደ ፕሮሞሽን ነው። በጣም ፕሮሞት ተደረገ፣ እድለኛ ነው ይባላል በፊት እና ፕሮሞት እያደረገ እኮ ነው ሚዲያ፣ ለምንድን ነው የሚከፍለው የሚሉ ጥያቄዎች ይነሳሉ። እነኛም በእርግጥ ይሄ ደስ የሚለን ጥያቄ ነው። ግን አንድ እናንተ እንዴት ነው ምታየት? የሚደግፈው ነው የሚደግፈው ነው ሚዲያ ነው የተመልካች ነው መሆን ያለበት? ኤምቲቪን የሚያይ ሰው ይህንን ቢል በቃ አይገርም፣ ምክንያቱም እውነቱ ነው። ኤምቲቪ ትልቅ ቻናል ነው። ሰው አንድ ሙዚቀኛን ኤምቲቪ ላይ ሲያየው ዋው ኤምቲቪ ላይ ቀረበ ከሌ ምና ምናም ይላል። ይሄ የአድማጭ አስተያየት። ኤምቲቪ ግን ለዛ ሙዚቃ ይከፍላል። እሺ አሁን እሱን ንገረና። እንደውም ሚኒስትሪም በሆኑ ቁጥር በደረጃቸው ይከፍላሉ። እንደውም ይጨምራል የእነሱ ክፍያ ማለት ነው። ከሚያገኙት ስፖንሰር፣ ከሚያገኙት ገቢ፣ ካላቸው የስርጭት መጠን፣ ከታዋቂነታቸው አንጻር እንደውም እነሱ ይከፍላሉ። ይሄ እኛ ሀገር ያው ይሄ ነገር ገና ነው። ግን አንድ መታወቅ ያለበት ነገር ቢኖር አንድ ቀው ሰው ኮንሰርቱ ቢገባው ተደጋጋሚ ነገር አይነሳም። ምን እንደሆነ መሰለሽ፣ ሙዚቃ ገጣሚ አለ፣ ዜማ ደራሲ አለ፣ ድምጻዊ አለ፣ አቀናባሪ አለ፣ ፕሮዲውሰር አለ። ፕሮዲውሰር ማለት ነጋዴ አይደለም፣ ስራዎቹን የሚሰራ እውቀቱ ያለው እነሱን ያገናኘ ማለት ነውና፣ እያንዳንዳቸው ለምሳሌ ይልማ ገብራባላ አርቲስት ይልማ ገጣሚ አብዛኛው በገጣሚነት የሚታወቅ ለምሳሌ አብ ያለ አርቲስት በመለሰ ዜማ በዜማነቱ ነው የሚታወቀው። የተወሰነ ግጥም የሚሰራ እነዚህ ሰዎች ፕሮፌሽናቸው ነው። ስለዚህ እነዚህ ሰዎች ተሰብስበው የሰሩት አንድ ሙዚቃ ማለት እዛ ውስጥ እነዚህ ሰዎች የተሳተፉበት ሕይወታቸውን የሚመሩበት ሙያ እውቀት የፈሰሰበት አንድ ጉዳይ ነው ማለት ነው። ይህን ነገር ወስጄ ስጠቀም ዋጋ እንዳለው ማሰብ ነው። አሁን በቃ የቀረው እኛ አገር ማለት ነው። ይሄ ነው እንግዲህ ክፍተት አለ ያመለካከት የሚባለው ማለት ነው። እሱ አሁን ይሄ ነገር ዋጋ እንዳለው ካወቀ አንድ ሰው እሱ ዋጋ ያስከፈላል ማለት ነው እንጂ ሙዚቀኛው እዛጋ ስለተጫወተለት ካንቨስት ተጫወተልኝ አይደለም። ካንቨስት ማናጀሮች ይህን ፎሎ ያደርጋሉ ማለት ነው ሙዚቃቸው ሲጫወት መከፈሉ። ምክንያቱም ፌቨር ሊያደርግለት አይደለም ለካንቨስት፣ ካንቨስት ጥሩ ሙዚቃ ስለሰራ ያንን ሚዲያው ላይ ማጫወት ለሚዲያውም ቢሆን የሚመጥነው ስለሆነ ነው ያንን የሚያደርገው። እና ለዛ እሺ፣ እንግዲህ ብዙ ሰዎች የሚያነሷቸውን በተለይ የምሰማቸውን ጥያቄዎች ነው በብዛት ማነሳል ዛሬ። ለምሳሌ አንዳንዶች ደግሞ ምን ይላሉ? ሌላ ዓለም ያለው ግንዛቤው በደንብ መጠንከር መስፋት ቀሏል፣ ሮያሊቲ በደንብ ተግባራዊ ለማድረግ የሰው መረዳት አሁን ያነሳሁ ማለት ነው። እንደዛ የሚሉ አሉ። እኛ ሀገር በጣም ብዙ ትግል ይጠይቃል። እኔ እንጂ አሁን በቅርብ ጊዜ የሚልም አለ ማለት ተስፋ ማስቆረጫ ሳይሆን፣ ትግሉ ገና አሁንም የሚቀጥል ነው አይነት ሀሳቦች ያሏቸው አሉ እና እንዴት አይነት ሂደት ነበር? እስቲ አሁን ወደ ቅርብ ጊዜ ክፍያ ይጀመራል ሂደት የመጣበትን ከአእምሯዊ ንብረት ጋር የነበረውን ሂደት ነገራኝ። በተለይ ሁለት የተለያዩ ቲሞች ስለነበሩ እነሱን ማስታረቅ የነበረውን ሂደት ያስረዳል። በደንብ ያውቃል። ፋናዎች በተለይ በዚህ ሂደቱ ብዙ ጊዜ እንጠራችሁ ነበር። ያ አሁን የነበረው ሁለት ሳይድ ምናምን የነበረው አሁን ወደ አንድ መቶ ኮሚቴ አቋቁመናል። የጋራ ሙዚቃን በተመለከተ ብቻ ማለት ነው። ከነሱ ጋር ጥሩ እየሰራን ነው። ያው ለእዛም ነው ሂደቱ የፈጠነው። ይሄ የአመለካከቱ ጉዳይ ግን ለምሳሌ አሁን ታክስ ኢትዮጵያ ውስጥ ሲጀመር፣ ግብር በዚህ ልመጠን ተብሎ የተጀመረ ሁሉም ህዝብ እስኪስማማ አልተጠበቅም። አይስማማም። ህግ ግን ስርዓት እስከሆን ድረስ ግን መተግበር ሲጀምር ያኔ ይገባዋል ሰው ማለት ነው። ለምሳሌ መንግስት እኮ ከዚህ ከ5 እስከ 7% ያገኛል የአገልግሎት ልክ እንደ እንደ ታክስ 35% ወይስ ምን እንደሚባለው ሳይሆን ከአገልግሎት ይሄ ኦልሬዲ ጥቅም ላይ የዋለ ስራ ላይ የሚገኝ ክፍያ ስለሆነ የአገልግሎት ክፍያ ያገኛል ከሮያሊቲ ላይ ከ7-5% ማለት ነው። ስለዚህ እራሱን የሚመለከት ጉዳይ ነው። በአብዛኛው ደግሞ የግለሰብ ሳይሆን የሚከፍለው ተቋማት ናቸው። እንጂ በግለሰብ የሚከፍለው ነገር አይደለም። የንግድ ተቋም ያለው ሚዲያ እንደዚህ ቢዝነስ ትርፍ የሚያገኝ ሙዚቃን እየተጠቀመ በዛ ለንግድ ስራ በምንም አይነት መልኩ ትርፍ የሚያገኝ ሰው ሲሆን ነው። ለዛች ካገኛት ነገር ላይ ተመጣጣኝ የሆነ ሳንቲም የሚጠየቀው ማለት ነው ለሙዚቃው። አዎ ስለዚህ ይሄ ያው ሲተገበር ነው የምንግባባው፣ የበለጠ ያንን። ግን እንዴት ነው የሚተገበረው የሚለውም ብናነሳው ጥሩ አይመስልም። ለምሳሌ እንዴት ነው ቁጥጥር የሚዳ የሆኑ ሂደቶች አሉት አይደል? ምን ያህል ሙዚቃው የተጫወቱ በአመት በእንደዚህ የሚባሉ በተለይ ሚዲያዎች መቆጣጠር የተለያዩ ንግድ ተቋማትን የሚቆጣጠር የራሱ መሳሪያ የሚገጠሙ ቦታዎች ላይ አሉ። እሱ ሂደቱ ነገር ያው ኢትዮጵያ ውስጥ ኢትዮጵያ አሁን ከብዙ ሀገራት ይሄ ነገር ብዙ ዓመት ስለተሰራበት ልምድ አለ። ሶ ኢትዮጵያ አሁን ነው የምትጀምረው። ስለዚህ አንዱ አድቫንቴጁ ለኛ ከነዚህ ሁሉ አይተን ምን እንነሳው። ስለዚህ ብዙ የእንትን ችግር የለብንም? ስራው እንዴት ይሰራል የሚለው ነገር ማለት ነው። እንደውም እኛ ጋር የነበረው ነገር ምንድነው አንድ የሪሶርስ እጥረት። ለምሳሌ ቀመሮ ሲዘጋጅ እያንዳንዳቸው የሚከፍሉትን አካላት ቼክ ማድረግ ያስፈልጋል። የኢኮኖሚ ገቢያቸውን? እንቅስቃሴያቸውን እያንዳንዱን ዘርፍ ማለት ነው፣ ባሩ፣ ሆቴሉ፣ ሬስቶራንት፣ ሚዲያው፣ ሁሉም ነገር እሱን እኛ በራሳችን ነው ያደረግነው። ለምን ያው ማህበሩ ባጀትም ስለሌለው። ሶ አሁን ይሄኛውን ነገር ስንጀምር መጀመሪያ የምንጀምረው ከሚዲያ ነው የሚጀምረው። ሁሉም አለው የተቀመጠለት ረድፍ። ሚዲያዎቹ መጀመሪያ ይጀምራሉ ከፌዴራል እና ከክልል ከዛ በኋላ እንደገና ሆቴል፣ ባር ምናምን እያለ ፌዴራል፣ ክልል፣ ፌዴራል፣ ክልል እያለ ይሄዳል ማለት ነው። ስለዚህ ሚዲያዎችን አሰራሩ የሚጀምረው በሁለት አይነት መንገድ ነው። አንደኛው አመታዊ ወይንም ብላንኬት ላይሰንስ ይባላል። ይሄ አለም ላይ ይታወቃል። አንድ ሚዲያ ደረጃ ይኖረዋል። አንደኛ፣ ሁለተኛ፣ ሶስተኛ ብሎ እንደ ገቢው መጠን ማለት ነው እንደ ስርጭት መጠኑ ደረጃ ይወጣለታል። ደረጃ ከወጣለት በኋላ ብላንኬት ላይሰንስ ይባላል፣ አመታዊ ይከፍላል። ይሄ የሚከፍለው ክፍያ አመቱ ሙሉ ለሚያጫውተው ሙዚቃ ነው። ሶ ሊሚት የለው ከዚህ ሰዓት እስከዚህ ሰዓት የሚል ነገር የለውም ክፍት ነው። ግን አመቱን ሙሉ ማጫወት ይችላል። ሶ ይሄ ብላንኬት ላይሰንስ ብለን አዘጋጅተናል። ሁለተኛው የክፍያ አይነት ቴምፖራሪ ጊዜያዊ ነው። የጊዜያዎቹ ምንድን ነው? ለምሳሌ የበዓል ቀናቶች አሉ። የበዓል ቀናቶች ሚዲያዎች ላይ የሚለቀቁ ሙዚቃዎች ሌላ ቀን የሚለቀቁ አይደሉም። ለምሳሌ እና ሲናገና ብትዩ አመቱን ሙሉ አይጫወትም ይሄ ሙዚቃ። ስለዚህ የበዓል ቀን ነው የሚጫወቱት። በተጨማሪ ደግሞ ስፖንሰር ያገኛሉ ተጨማሪ ስፖንሰር አላቸው። ለበዓል ቀን ገቢያቸው ይጨምራል ሚዲያዎች። አይዞሽ እዚህ ጋር ጉድ እያልኩ ነው እኮ። ስለዚህ ይህንን ያገናዘበ እና ለዛ ቀን ለተጫወቱ ሙዚቃዎች የተለየ ፕራይስ አለው ከዛ አንጻር፣ ከሁኔታዎቹ አንጻር። ስለዚህ ይህን ቴምፖራሪ ላይሰንስ ብለን በሁለት አይነት መንገድ ነው የምናስተናግዳቸው ማለት ነው። በመጀመሪያ አሰራር መዘርጋት ላይ ነው ፎከስ ያደረግ አቅልለ ነው በቀላሉ ተቋማቶች ተቀብለው አፕላይድ ሊያደርጉት የሚችሉት ብለን ነው። በጣም ክሪቲካል ያራል እንዲሆን ያልፈለግነው። በተጨማሪ ደግሞ እኛም ቢሆን ስራው አዲስ ለእኛም ለሀገራችን። ስለዚህ ለአሰራር እንዲቀል እንደ ስርዓት መዘርጋት ነው መጀመሪያ። በዚህ አይነት መንገድ ይስተናገድ ያለው ማለት ነው። ስም ነው የተሰየመ። ማህበሩም ሲቋቋም የኢትዮጵያ የሙዚቃ የቅጂና ተዛማጅ መብቶች የጋራ አስተዳደር ማህበር ሲቋቋም መታሰቢያነቱ ለኤልያስ ነው። ሲስተሙን ስንሰራው አዮቴክ ይባላል፣ ትልቅ ካምፓኒ ነው። እሱ ከኛ ጋር ሆኖ ነው የሰራው፣ የማህበሩ ሲስተም ነው። ሲስተም የራሳችንን ሲስተም አበልጽገናል ማለት ነው። ሲስተሙም ኤአይ ሲስተም ነው በነገራችን ላይ እንትንም ኢንሳ አፕሮቭ ቴስት አድርገው ብዙ ነገር አሁን ወደ ፋይናል አፕሮቫሉን እየሰጡን ይገኛል። በአእምሮ ንብረት ጽፈት የተኩል ጋር ሆነን ማለት ነው። ሶ ምንድነው ይሄ ሲስተም የሚያደርገው? ለምሳሌ ሚዲያዎች 24 ሰዓት ሲያጫወቱ ይቀዳቸዋል። የሚቀዳቸውን ሙዚቃዎች እያንዳንዳቸው የግጥም፣ የዜማ፣ የድምፅ፣ የቅንብር፣ የፕሮዲውሲንግ ፓል ባለቤታቸውን ይለያል እና ምን ያህል ጊዜ እንደተጫወቱ ካውንት ያደርጋል። ስለዚህ እነዛ ብላንኬት ላይሰንስ ተብሎ ለምሳሌ የሚከፈለው እኛ በሶስት ሶስት ተርም በአራት ተርም እናስቀምጠዋለን። ያክፍያ በየሶስት ወሩ ለሙዚቀኛው እንዲከፈለው ይሆናል። በየሶስት ወሩ ከሲስተሙ የሚመጣ የከሌ ሙዚቃ ይሄን ያህል ተጫወተ የሚለው ነገር ይመጣል። ስለዚህ እያንዳንዱ ሙዚቃ ለምሳሌ ደረጃ አንድ ላይ የተጫወተ ሙዚቃ ፕራይስ አሉ፣ አንዱ ይሄን ያህል አንዱ ሙዚቃ ቢጫወት ይሄን ያህል ተብሎ እሱ ያን ተባስቶ በተጫወተበት ሰዓት ልክ ብዛት ልክ ተጫውቶ ከዛ ላይ ይከፈላል ማለት ነው። እሱ የራሱ አሰራር አለ። ጥሩ ነው። የሌሎች ሀገራትን ልምዶች ያላችሁት ልምድ በንባብ ራሳችሁ ጥረት ነው? ልምዶች የመጋራት መድረኮች ነበሯችሁ? በራሳችን መጀመሪያ በቃ አንደኛ ነገር መሰለሽ ብዙ ዓመት የተሰራት ነገር ስለሆነ ድብቅ አደለ። መብትን ባለሙያዎቹንን ለደም ስለሆነ ነው የሚያወራው ማለት ነው። ስለዚህ ሞር ለእኛ መረዳቱ ይቀላል። ስለዚህ በደንብ ነው ያነበብ ነው። ዓለምን አየን ፈተሽ ነው የጋራ አሰራር ነበር። የለም እንዴት እንደሚሰሩ እንዴት እንደሚያወጡ እንዴት እያንዳንዱ እንቅስቃሴያቸውን በጣም ዲቴል ያጠና ነው። እንዳጣም ሆኖ እኮ አሁን ትምህርት ቤት ከዲግሪ በላይ ሆነ ነበር። አዎ በጣም ይሄ ጉዳይ ማለት ነውና ዚምባብዌም ሄደን ነበረ ኢትዮጵያን ወክልን እና እዛም ቢሆን ከአፍሪካ ሀገሮች ጋር የነበረን ሞር ይሄን ነገር ራሳቸው አእምሮአዊ ንብረት ቶች ከኔ ከማወራው ይልቅ እነሱ ቢያወሩት ይቀላል በጣም የኛ ማህበር ብዙ ነገር ሰርቶን የተገኘው እዛ ላይ ለምሳሌ አፍሪካ ውስጥ የራሳቸውን ሲስተም አያበለጽጉም አፍሪካ ሀገሮች የጋራ አስተዳደር ማህበሮች የተያዙት በአውሮፓውያን ሲስተም እና ይሄን ነገር ለኛ ማህበር እንድዱ ከአለም አእምሮአዊ ንብረት ሙሉ የተሟላ ሲስተም አለ ነው ተጠቀሙ ተብሎ ተባልን ሶ እኛ የጠየቅነው ጥያቄ ምንድን ነው? አንዱ ሲስተሙ ላይ ማዘዝ እንችላለን ወይ? ኢትዮጵያ ማዘዝ ትችላለች ወይ? ሙሉ በሙሉ ቁጥጥር አለን ወይ ዳታዎቻችን ላይ? ለምን ዳታ የኛን ዳታ ነው አሳልፈን የሀገር ንብረት ነው። ወደፊት ዳታ ነው ንብረት የሚሆነው ስን ላይ እሱ ከቁጥጥሮች መሆናችንን ስናቅ፣ አይ እኛ እዚህ አትገባም ሀገራችን ነፃ ሀገር ናት። ስለዚህ የራሳችን ነው የምናበለጽገው ብለን ነው ወደ ራሳችን የገባ ነው። ስለዚህ አሁን አፍሪካ ሀገር ውስጥ አንዱ የኛ ነው ማለት ነው የራሱ ሲስተም ያለው ማለት ነው እንጂ ሌሎቹ ሀገሮች የላቸውም እንደገና ግንኙነት አለን ከ25 የአፍሪካ ሀገሮች ጋር እስከ ዛሬ መቼም ብዙ ሙዚቀኞች ተጎድተዋል ይታወቃል በጣም እንደው በግሌ ይህ ተጎድቻ ያለው የምትጠቅሰው ነገር ይኖራል ብዬ አስባለሁ ለምሳሌ ሁለት አልበም ያለ ቺጌ እና የታመነ ብዙ ጊዜ ይሄን እዚህ ላይ ስላሳለፍክ ብዬ አስባለሁ አንዱ ምክንያት አይደል አሁን ምን አዲስ ነገር አለ የሚለው ነገር እንጂ አሁን ያው አልበም የሰራው ነው። አዎ ግን ያው እንደኔም ያው ልክ ትልልቆቹ አርቲስቶች ባለፉበት መንገድ ነው ያለፍነው። ዛሬም ያለ አርቲስት ያንን ያልፋል ማለት ነው። በስራዎቻችን አልጠቀም። ሙዚቃዎቻችን ብዙ ሰው ሰምቷቸዋል። ብዙ ቦታ ላይ ብዙ የንግድ ቦታ ላይ ብዙ ትርፍ የሚያስገኙ ቦታ ላይ እስካሁን እስካሁን ወደ እቃ ድረስ ይውላሉ ማለት ነው። ግን ምንም ነገር አይከፈለልም ማለት ነው ስለዚህ ያው የኔ ጉዳት ያው እንደነ እንደሌሎቹም ነው። ስለዚህ ሁላችንም ቀምሳናል። አሁን ዘንድሮ አሁን ግንዛቤው ላይ በተለይ ልመለስና ወደኋላ። እሺ ክልሎች ስንሄድ በራሳችን ፍላጎት አሁን መቀሌ ነበርኩ በቀደም። አዎ ባጋጣሚ ሄጄ ኤክስፕሌን ለማድረግ ለማስረዳት ሞክ ሞክሬ ያለው ሌሎቹም ክልሎች እንደዚህ በግል ጉዳይ ስንሄድ አርቲስቶቹን ምንም እየሰበሰብን ይህን ነገር እንት እንዲገባችሁ ማድረግ ግን በቂ አይደለም። በስነ ጉባኤ ተደርጎ ሰው እንዲገባው በየክልሎቹ ይሰራበት ይገባል እኮ። ስለዚህ ይወዳል። በምን ምን ደረጃ ላይ ነው ያለው? እንግዲህ የጂጌ በጣም አገሩን ያናጋርም ነበር እናስታውሳለን። እየታመነም ጥሩ ሂደቶችን ይሄዱል ብዬ አስባለሁ። አውታር ላይ ነበር የተለቀቀው አስታውሳለሁ። ራሱ የታመነ በጣም ወዶ ሙዚቃ ነው። ምን ነገር አሁን እንዴት እየሰራ ነው? ሶስተኛ አልበም ኦልሞስት እየጨረስን ነው። አብረውን ዮሐና አለ ካስማሳ ጋር አብረን ሰርተናል። መርከብ ቦኒቶ ጋር አብረን ሰርተናል። ሮፍናን አብረን ሳውንዱን፣ ስቱዲዮውን ምናምን አብሮ እያገዘን ነው። ዳዊት ንጉሴ ከኤሉ ጋር አብረን የነበረው ወንድማችን አለ። ከሱ ጋር ያው በተለይ ኤሉ ካረፈ በኋላ እኛ በገና ስቱዲዮ ውስጥ ነው በቃ ሙዚቃ ሀብዬ ጀመርኩ። ከሱ ጋር ዜማ ላስታስ ስቱዲዮ እዛው አብረን ገባን። እሱ ሕይወቱ ውስጥ ካለፈ ጊዜ ድረስ በገና ስቱዲዮ የነበረ ነው እና ከዛ በኋላ ያው ያን ነገር ማስቀጠል ስላለብን የተወሰነ ጊዜ ፈጀ። ከዛ አሁን ራሳችን ይኸው እንደምታየው ስቱዲዮ አደረግን እና በቅርብ ጊዜ ይወጣል ብዬ ያስባሉ። እንደዚያ ነው። ምን ቀረን? ሮያሊቲን በተመለከተ ሰው ይሄን ማወቅ አለበት። ይህን ሳናነሳው የምትለው ማመስገን ያለብን አካላት ካሉ አይደል። እንግዲህ አሁን ረዥም ሂደት ተሄዷል የሮያሊቲው ጉዳይ ላይ። በዚህ ሂደት ውስጥ አብረውን ጀምረው ያልጨረሱ ብዙ ናቸው። አርቲስቶች ወንድሞቻችን፣ አሚር ዳውድን ታስታውሽ እንደሆነ ትግርኛ ኛ ማዲንጎ ታምራት፣ ታምራት ደስታ፣ ሁሉም የጀመሩ ነበሩ ሌሎቹም አሉ እንግዲህ፣ የደረሰ ደርሷል። የእግዚአብሔር ፈቃድ ነው። አሁንም ያው ትንሽ ማስጀመሩ ነው የቀረው እንጂ ብዙ ነገር አልቋልና ሁሉንም እዚህ ውስጥ የተሳተፉ አካላቶች ማመስገን እንፈልጋለን። ሙዚቀኛው በተለይ ያኔ ስንጀምር ገና እኔ ሄኖክ ምናምን ይህን ነገር ኤልያስ በዋናነት ስንጨቃጨቅ መስማታቸው በራሱ ታናናሾቻችን ናቸው ምናምን ናቸው ብለው አለማለታቸው እና ምንድን ነው እነዚህ ልጆች የሚሉት ብለው ማለታቸው ለዛሬ ውጤት ያው ከፊት ሆነን እኛ ትልቁን ጉዳይ ብናደርገውም፣ ግን የእነሱ መረዳት ባይኖር ኖሮ እድሉን ባይሰጡን አሁን የሚሉትን እንስማ እነዚህ ልጆች ልክ ነው የሚሉት የሚለው ነገር እድል መስጠታቸው ለዛሬ ውጤቱ ትልቁ አንዱ አስተዋጽኦ ነው። በተረፈ እዚህ ውስጥ የማይመሰገን የለአእምሮ አይነበጽሕፈት ቤት ውስጥ አቶ ወልዶ አሉ የመጨረሻ እሳቸው እጅ ላይ ነው የተሳካው ይሄ ነገር። ኤርሚያስ የማነ ብርሃን እሱ ከእሳቸው በፊት የነበረው ዳይሬክተር ነው። እሱም በራሱ ያደረገው ነገር አለ። ሶ ውስጥ ብዙ ሰው ነው የሚመሰገነው፣ ግን ዋናው ደግሞ መመስገን ምስጋና የሚመጣው ይሄ ነገር ጀምሮ ሙዚቀኞች አሁን ገጣሚዎች፣ ዜማ ደራሲዎች 2000 3000 ስራ የሰሩ ስራዎቻቸው በሚሊዮን የሚቆጠር ጀነሬት እያደረገ ያለ ግን እነሱ ምንም የማያገኙ ቤታቸው ይተዘጋ ልጆቻቸውን ትምህርት ቤት መላክ ያልቻሉ ፋሚሊዎች ሲጠቀሙ ስናይ ነው ደግሞ ያኔ አሁን ትልቁ ደስታ ማለት ነው። ሁሉም የሚመሰገነው ያኔ ነው እና እግዚአብሔር ለዛ ያብቃን ነው የምንለው። ቅድሚያ ግን ተግባራዊ የሚደረገው እዚሁ ከተማ ውስጥ ነው አለ በንግድና በሚዲያዎቹ ላይ። በዚህ በሚዲያዎቹ ላይ ምን ቻሌንጅ ሊያደርገን ይችላል ብለህ ታስባለህ? ግን አሁን ተግባራዊ ሲደረግ እንደ ችግር ይሄ ሊገጥም ይችላል ብለን የምታስበው አለ? ምናልባት የባለቤቶችነት ጉዳይ ነው ችግር አንዱ ሊገጥመን ይችላል ብለን የምናስበው የስራዎች ባለቤትነት፣ ለምሳሌ የግጥምና የዜማ ጉዳዮች ላይ ህጉ የሚለው ምንድን ነው? አንድን ስራ ባለቤትነቱን የማረጋግጠው የመጀመሪያውን ህትመት ላይ ማን እንደተጻፈ ይቼ ነው ነው የሚለው አዋጃችን። እሱ አሁን በፊት የሆነ ስራ የሰሩና አርቲስቶች ስሙ ላይ ኬር ላይኖራቸው ይችላል፣ በሆነ ሰው ቢጻፍም ችግር ላይመስላቸው ይችላል። አሁን ችግር ይፈጥራል ይሄ ነገር ማለት የባለቤትነት ጉዳይ ላይ ግን ስቲል ምንድነው ይሄን እንደዚህ አይነት ችግር ሲፈጠር ፍርድ ቤት ሄደው ይሄ ጉዳይ ካለበት ሰው ጋር የባለቤትነትን ጉዳይ አረጋግጦ መምጣት ነው። ስለዚህ ብዙ አሁን ጭቅጭቅ ሊፈጥር የሚችለው አንዱ ይሄ የባለቤትነት ጉዳይ ነው። ሌላው ባለቤት የሌላቸው ሌላቸው ስራዎች ቤተሰቦቻቸው አሁን ምንድነው መሰለሽ አንድ ሰው አንድ ሙዚቃ አንድ አርቲስት በህይወት እያለ የሮያሊቲ ባለቤት ነው። ከሞተ በኋላ ወራሾቹ ለ50 ዓመት ባለቤት ናቸው። የዛ ነገር ስለዚህ በዚህ ሂደት ውስጥ ከዚህ በፊት ያለፉ አርቲስቶች በህይወት የሌሉ ሰዎች ከአሁኑ ቤተሰቦቻቸውና ወራሾቻቸው ባለመብት መሆናቸውን ይያዙ። ስራቸውን አምጥተው ስቴዲዮም የኛ ማህበር አለ፣ እዛ ሙዚቃ የቅጅና ተዛማጅ መብቶች የጋራ አስተዳደር ማህበርና የህብረቱ የሁለቱ ተቋም ቢሮ አለ፣ እዛ እየመጡ መመዝገብ አለባቸው ካሁኑ ማለት ነው። ስለዚህ ያ ደግሞ ሚዲያው ከፋይ ብቻ ሳይሆን ተከፋይም ነው ባዘው ምን መሰለሽ ፕሮዲዩስ ያደረጓቸው ራሳቸው ስራቸው ስራዎቹን አምጥተው አርቲስቶቹን አምጥተው እዛው ስቱዲዮቻቸው ቀድተው የለቀቋቸው ነገሮች ለሀያ ዓመት አመት የፕሮዲዩሰርነት ጥበቃላቸው ሚዲያዎች። ስለዚህ ከአምስቱ ተከፋይ አንዱ ይሆናሉ ማለት ነው። ስለዚህ ይህን ነገር ብዙ እንትን አይበሉት። ልንከፍል ከፍል ነው ሳይሆን ሊከፈልን ነው ይበሉ። እንደውም ዲሰር ፕሮዲዩስ እንዲያደርጉ ይሰጣል። የራሳቸውን ፕሮዳክሽን እንዲያደርጉ የራሳቸውን ስቱዲዮ እንዲሰሩ የራሳቸውን ነገር እንዲያደርጉ እንደውም ያበረታታል። እና አብረን ነው መጮህ የነበረብን። ግን ዛሬም ከገባቸው ከተረዳዳን አብረን ይሄን ነገር ማሳካት እንችላለን። በነገራችን ላይ ፋና በጣም ከጎን ቆየ የቆመ ተቋም ነው። እስከ ዛሬ ድረስ በሬዲዮም እያለ ቴሌቪዥንም ከመጣ ጀምሮ ደግሞ በተለያየ መድረኮች ነበሩ። እነ ኤልያና ሆቴል ሲደረጉ የነበሩ የተለያዩ ስብሰባዎች ጭምር ፋና ላይ ግንባር ቀደም ሆኖ ሲሄድ ነበር። ሚዲያውንም እያልንበት እስቲል እናንተ በጣም ሰፖርት አድርጋችሁናል። በጣም ብራኑ ጋፊ ሰፖርት አድርጎናል። ሸገር ትዝ ይለኛል በጣም ሶ፣ ምስጋና ሁሉም ይገባል። ሁሉም ያው እንዲሁም ከዛ በኋላም አሁንም ሚዲያዎች የተቻለ መጠን ሰፖርት ለማድረግ የእንትን እያሉ ነው። እናመሰግናለን። መሰገናለን በጣም እንገናኛለን። ሀይሌ ደግሞ በዓል በሙሉ በሮያሊቲም ክፍያም ተተግብሮ ደሞ ምን ሂደት አለው ሚለው እናነሳለን። በጣም አመሰግናለሁ። እኔም እግዚአብሔር ይስጥልኝ። ወደ ስቱዲዮ ስራ ተመለስ።